ሃያ ሶስተኛው ኢጥላቁ ልሊሳኒ ዐለ አዕራዲ አልሙስሊሚን ብሲባቢ ወሽታሚ ወሊዓኒ ወልጊበቲ ወነሚ አሉ። ሀያ ሶስተኛው ሙንከር ማህበረሰቡ ዘንድ ተንሰራፍቶ ከሚገኙት ከሆኑት ሙንከሮች ውስጥ ኢጥላቁ ስድ ማድረግ ነው ን ስድ ማለት ልቅ ማድረግ ነው። ለምላስ ገደብ አለመኖሩ ማለት ነው። አላ ላይ ማለት ነው አዕራዲ በክብሮች ላይ አልሙስሊሚን በሙስሊም ሰዎች ክብር ላይ ማለት ነው። ምላስን ስድ ማድረግና ምላስን መልቀቅ ይሄ ከባድ የሆነ ማለት ነው፣ ሙንከር ነው። ማህበረሰቡ ዘንድ ካለው ሆነው ሙንከር አንዱ ነው። ክብር ላይ ምላስን ስድ ማድረግና መልቀቅ በምን ቢሲባቢ፣ በስድብ ሊሆን ይችላል። ቢሲባቢ ማለት በስድብ ስድብ በመስለም ማነው እነሱን በመተችት በስድብ ማለት ነው፣ እና በትችት ማለት ነው። ወሽታሚ አንድ ነው። ሽታም እና ማን ሲባብ አንድ ነው። በስድብ በሙስሊሞች ክብር ላይ ማነው መጸዳዳት በሰው ክብር ላይ በሙስሊሞች ክብር ላይ ምላስን ስድ ማረቅ። ወሊዓኒ እንደዚህ ሆዶ ማን ነው በርግማን ማን ነው በመረጋገም ወሊዓኒ ማለት በመርገም ሰዎችን በመራገም ማለት ነው። ወል ጊበቲ እንደዚህ ወደሞኑ በማማት ማለት ነው። ጊባህ ማለት ሰዎችን በማማት እንደዚህ ወነሚማ እንዚህ ወደሞነሚ ለነገር በማዋሰድ ከዚህ ማኑ ነገር በማዋሰድ ነሚማ ይባላል። በዛ ላይ ማለት ነው ወነሚመ በነሚማ ማለት ነው። ይህም ማድረግ ትልቅ የሆነ ሙንከር ማህበረሰቡ ዘንድ የተንሰራፋ የሆነ ነገር ነው አሉ። ስለዚህ በጣም ከባድ የሆነ ወንጀል ነው።

በትንሽ ንግግር ይናገርና ላ የተበየኑ ሳያጠራ ማለት ነው። ወይም ሞ ሳያስተነትን ፊሃ ፊሀ በዛች በንግግሩ ላይ ማለት ነው። የምታመጣበትን አደጋ ሳያስተነትን፣ የሚገጥመውን በዛች ንግግር በመናገር ምን ያክል አደጋ ፊ ዱንያ ወአኺራ እንደምጥለው ሳያስተነትን ማለት ነው። ይነረጁ ለሰውየ የተከለሙ ይናገራል፣ በከለመ በአንድት ንግግር ይናገራል። ላ የተበየኑ ፊህ በሷ ምንም ተሰቡት ሳያደረግና ሳያጠራ ዝም ብሎ ያኔ ማነው ይናገራል። የዚሉ ቢሃ የዚሉ ማለት የሚወርቅባት የሆነ የሚንዳለጥባት የሆነ ቢሃ፣ በዛሽ በንግግሪቱ ምክንያት የሚወርቅባት የሆነ ፊናሪ፣ እሳት ውስጥ የሚወርቅባት የሆነ ማለት ነው። አበ የራቀ የሆነ ማለት ነው። በጣም የራቀ በሆነ እርቀት ላይ ሚማ ከነገር በይነ አልመሽሪቂ በይነ መካከል ካለው ርቀት በበለጠ አልመሽሪቂ በፀሐይ መውጫ ጀምሮ ወልመግሪቢ እስከ ፀሐይ መግቢያ ድረስ ባለው እርቀት ያክል ማለት ነው። በል ከዛ የራቀ በሆነ ሁኔታ እሳት ላይ ማን የሚወረወርባት በሆነችው ነገር ይናገራል። አሉ ተግባበናላ ረጁ ለሰውዬው የተከለሙ ቤልከሊማ በአንድ ነገር ይናገራል ላ የተበየኑ ፊሀ በሷ ላይ ምንም ሳያጣራ ማለት ነው ሳተላይት ታስገባኛለሁ ብሎ ሳያስብ የዚህ ላይ ይወረቃል። ቢሃ በእሷ እኮ በዛች ነገር ይወርዳል፣ ወደ እሳት ይወረወራል። ፊናሪ በእሳት ውስጥ ይወረወራል። በጣም የራቀ የሆነ ሚማ ከነገር በፀሐይ መውጫ መሃከልና በፀሐይ መግቢያ መሃከል ባለው ከዛ በበለጠ በራቀ ሁኔታ ሳተላይት የሚወረወሩበትን ነገር ይናገራል፣ ምንም ሳያጣራና ሳያስተነትን ሳያጤን ማለት ነው። ስለዚህ እዚህ ላይ በሰዎች ሴሌብራይዝም በሚነሳደብ ከሆነ መላሳችንን ስድ ምናረግ ከሆነ እንደው ለመሳደብ ወዱ ሃላማን ከሆነ ማንጠንቅ ከሆነ እሳተ ላይ የሚያስገባን የሆነ በጣም ከባድ የሆነ ነው። ማኑ እዚ ላይ ሐዲስ የሚጠቁመን መላሳችንን መያዝ በዛ በዚህ ነገር መዋሰድ ጥሩ አይደለም። ንደ ትርሚዲይ አልኢማም ትርሚዲ በዘገበው በሆነው ዘገባ፣ ኢንደ ትርሚዲ ማለት አልኢማም ትርሚዲ የዘገበው የሆነ ዘገባ ነው። አን ነቢይ ም መልክተኛው ለ ላላም ቃለ ብለዋሉ ይላል። መልክተኛው ምናሉ ለይሰ ለ አልሙዕሚኑ አማኝኮ አይደለም አሉ። ለይሰ አልሙዕሚን አማኝ አይደለም። ቢጧን ሰዎችን የሚተች አይደለም ተች አይደለም፣ የሚያነውር አይደለም። ጣአን ማለት የሚያነውር አይደለም። ወለልዓኒ እንደዚህ ሆኖ ማነው? ተራጋቢም አይደለም፣ የሚራገመም አይደለም አሉ። ወለልፋሂሺ እንደዚህ ሆኖ ማነው? መጥፎም ሰው አይደለም። አልበዚ ማለት የወረደና ቆሻሻ የሆነ ንግግር የሚናገር የዘቀጠ የሆነ ንግግር የሚናገር አይደለም፣ አንድ ሙአማኝ ማለት ነው። ወለልፋሂሽ ማለት መጥፎ ንግግር የሚናገር አልበዚ ማለት የወረደ የዘቀጠ የሆነ ንግግር የሚያወራ አይደለም፣ አማኝ የሆነ ካላሉ ናይስል ሙእሚኑ አማኝ አይደለም፣ ቤትጥዓኒ የሚተችና የሚያነውር አይደለም ሰዎችን፣ ወለልዓን ተራጋሚም አይደለም፣ ወለልፈ ሐሺ እንደዚህ ሞ መጥፎ ሰውም አይደለም አማኝ፣ አልበዚዕ የወደቀና የዘቀጠ ነገር የሚናገር ውርቅ የሆነ ነገር የሚናገር የሆነ አፀያፊ የሆነ ነገር የሚናገር አይደለም አማኝ የሆነ አካል ብለው መልእክተኛው ዐለይሂ ሰላም ተናገሩ። ስለዚህ ዛሬ የምንለው ነገር ምንድነው? አማኝ የሚራገም አይደለም ሰዎችን የሚያውር አይደለም የሚሳደብ አይደለም ቆሻሻና የወደቁ አጸያፊ ቃላቶችን የሚናገር አይደለም። ማን አማኝ የሆነ ካለ ማለት ነው። ስለዚህ ሰዎች መሳደብም ሆነ መተቸትም ክልክል እንደሆነ ይጠቁማል። ፊ ይኒ ኢማም ና ሙስሊም በዘገበው ዘገባ ላ የተዘገበ ዘገባ ላ አልሙስሊሙ ሙስሊም የሆነ አካል እኮ ሙስሊም ማለት አሉ ሙስሊም ማለት ማን ነው? ማን አካል ነው? ሰሊመ ሰላም የሆኑበት አካል ነው። አልሙስሊሙን ሙስሊሞች ሰላም የሆኑበት ሰላም የሆኑበት ከምን ሚሊሳኒሂ ከምላሱ ሙስሊሞች ሰላም የሆኑበትና ወይዲሂ ከጁ ያኔ ማለት ነው ሙስሊሞች ሰላም የሆኑበት ነው። ሙስሊም ማለት ሙስሊም ማለት መን ሰሊመ ሰላም ነጻ የሆኑበት ነው። አልሙስሊሙን ሙስሊሞች ሰላም የሆኑበት ነው። ሚልሳኒሂ ከምላሱ ማለት በምላሱ የማይተቻቸው ማለት ነው። ወዲሂ ከእጁ ማኑ ሰላም የሆኑበት ማመንድ ነው። በእጁ ያኔ ማነው የማያስቸግራቸው የማይሰርቃቸው የማይደበድባቸው የሆኑ ሰዎች ይሄ ሙስሊም ይሆናሉ። ቢመአና በምላሱም ሆነ በእጁም አዛ ሰውን የማያስቸግር ሰው ነው ሙስሊም ማለት እንጂ በምላሱ

ለዕኑ መራገም እኮ አልሙእሚኒ አማኝ ኮ መራገም አሉ አማኝን ሰው መራገም ከቀትል ልክ እንደ መግደሉ ነው እንደ መግደሉ ይቆጠራ ማለት ነው። ሙሚንን ሰው የምንራገም ከሆነ ያው ከአንሁ እንደገደለ ነው የሚቆጠረእና ስለዚህ አማኞች መሳደብ፣ በአማኞች ክብር መጸላሪያትና መራገም የተከለከለ የሆነ ነገር ነው።

የረከሰና የዘቀጠ የሆነ ነገር የሚናገር ይጠለዋል። መልክተኛው ሽግ ነው ን በሰው ልጅ ላይ ማለት ግደታ ነው። መጠበቅ አለበት ነ ምላሱን መጠበቅ አለበት ምላሱ ሊጠብቅ ይገባል። አንኢዕራዲ ከክብር አናሲ ከሰዎች ክብር የሰዎችን ክብር ከማጉደፍና የሰዎችን ክብር ከማዝለፍ ማለት ነው። ምላሱን ሊጠብቅ ይገባዋል። ይህም ማለት ነው። ቃለ ተዓላ አላሁ ጀለ ወዓላ ቁርኣን ላይ ምን ላል? የመላስን አደጋ ሲናገር ካልቆጠብነው ማ የልፊዙ አይናገርም፣ ኮ ሚን ቀውሊን ከንግግር፣ አንድን ንግግር አይናገርም፣ ኢላ ቢሆን እንጂ፣ ለደይሂ ከሱ ዘንድ ያሉ ቢሆን እንጂ፣ ረቂቡን ዓቲድ

የምንሰራውን የምንናገረውን ሁሉን ነገር የሚጽፉ ስለዚህ መላሳችንን ካልቆጠብን በወራን ቁጥር ማ ይጻፋል። ሁሉ የምናወራው ነገር ይር ካላደለ ይጻፋል። ስለዚህ ዚከር ሱብሓነላህ፣ አልሐምዱሊላህ፣ አሏሁ አክበር የሚለውን ቅርአት ምናምን ነው እንጂ በዛዛ ተወ ራሱ የምናበዛ ከሆነ ያን ይጻፋል ማለት ነው። ስለዚህ መላሱን መጠበቅ አለበት አንድ ሙስሊም የሆነ አካል ብሎ እያለ ነው ማለት ነው። ከረን ስለዚህ ጥንቃቄ ያስፈልገናል። መጠንቀቅና መራቅ ያስፈልጋል። እንዲህ አይነቱን ነገር ጥንቃቄ የሚያስፈልግ የሆነ ነው። በሙስሊሞች ክብር ላይ መጸዳዳት፣ በክብራቸው ላይ እንደዚህ ሆይ ማነው ማለት ነው ድንበር ማለፍ፣ መሳደብ፣ መራገም እነሱን፣ ይህ የተከለከለ የሆነ ወንጀል እንደሆነ ነው የሚያስረዳው። የዛሬ ደርሳችን هذا والله <سؤال> اعلم نكتب هذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك